ሰብስክራይብ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። ፊደል እየነሽ ገና በጣም የብዙ የፊት የማድያት የብጉር እየጠየቃችሁኝ ነው ብዙ ነገር። ይሄኛው ስሙ አብሽ ነው። አብሹን ዘብስፈ እናሳድረዋለን ሀ አራት ሰዓት ከአራት ሰዓት በኋላ ልክ እንደዚህ በደንብ እንፈጨውና ቤተሰቦች በደንብ ፈጭችዋለሁ። ምንድን ነው ማድረገው ማጥለያ በማጥለያ ወደታች እንዲወርድ አድርጌ በማንኪያ ከፈለጋችሁ በነገራችን ላይ እኔ አላጠለሁም፣ ጸጉሬ በደንብ ስለሚያወጣው ግን ይሄንን ለእናንተ ነው። ይሄ የተልባው አሚን ሶሪ፣ የአብሹ ፍሬው አይለጠፍብንም ወይ እንዳትሉኝ፣ እንደዚህ አድርጋችሁ በዚህ ማጥለል ትችላላችሁ። ከፈለጋችሁ በጨርቅ ነገር ጭምቅ ማድረግ ትችላላችሁ። ና እዛ ቤተሰቦች እንግዲህ ኸው አብሽን በዚህ መልኩ አጥልየዋለሁ። እንደምታዩት በጣም ቆንጆ ሆኗል፣ ውሃው ነው በቃ በደንብ የወረደው ስትዘፈዝፉት ሙሉ የተልባው ጥቅም መቀቀል። ብዙ ጊዜ ምንም ነገር መቀቀል ላይ ብዙም ጎበዝ አይደለሁም። አብሽ ግን ሲዘፈዘፍ ሞር ጥቅም አለው። ስለዚህ ምንድን ነው የማድረገው? ሁለት ማንኪያ የሚሆን የቁርቁራ ቅጠል ወይንም ቀሲል ይባላል። እሱን እጨምራለሁ። ከዛ የምጨምረው ምንድን ነው? ቤተሰቦቼ እኔ ራሴ ያዘጋጀሁትን ዘይት እጨምራለሁኝ። በነገራችን ላይ ለእኔ ብቻ ስላልሆነ ነው በዛ ማድረገው። እናንተ በመጠን አንድ ማንኪያም አንድ ማንኪያም ሁለት ማንኪያም ሁለት ማንኪያም ሁሉንም ነገር ተመጣጣኝ ማድረግ ትችላላችሁ። መጠኑ ችግር የለው። ከዛ ምንድን ነው የምናደርገው? ቤተሰቤው በእጅ ሳያነሳው እንዴት እንደሚሆን ተልባው ተልባውን ከምስማር ወይም ቅርንፉድ ከሚባለው እንዲሁም ምንጋን የቀቀልኩት ቤተሰቦች የሮዝሜሪ ቅጠል ጋር ከዛ እንደዚህ አድርጌ ወደዚህ ጨምረዋል። እንዴት ጄሊ እንደሆነ! አሁን የቀረን ማቀላቀል ነው። እያቀላቀልኩኝ ጥቅሙ ልንገራችሁ ቤተሰቦች፣ አንደኛ ተልባ ጸጉራችንን በጣም ፈጣን የሆነ ለጸጉራችን እርዝመት ጥንካሬና በጣም ምን አይነት ፀጉር ይሆናል መሰላችሁ ደስ የሚል ልስልስ ያለ ጥቁር የሆነ በጣም የሚያንፀባርቅና የሚያምር ሲታይ ውበት ያለው ፀጉር ወይም ጤናማ የሆነ ፀጉርን ይሰጠናል ስታቀላቅሉ ቀስ እያላችሁ ታይም ወስዳችሁ አቀላቅሉ ሶ በነገራችን ላይ ከተልባ ቪታሚን ኢ ስለምናገኝ ተልባ ለፀጉራችን በተለይ ለፀጉራችን ቆዳ እንዲሁም ለተጎዳብን ዳሜጅ የሆነውን የቆዳችንን ኦር ዳሜጅ የሆነው ጸጉራችንን በሚገባ ትሪት ያደርገዋል። ሶ ከጸጉራችን ባሻገር ተልባ ለቆዳችንም ጭምር በጣም ዘርፈ ብዙ ጥቅም አለውና ምንጊዜም ጸጉራችሁን ውህድ ስትሰሩ ተልባ ብትጠቀሙ። ከምንም ከምንም በላይ ግን ውድ ቤተሰቦቼ ስለ ሲደር ወይንም የቁርቁራ ቅጠል የምንለው በነገራችን ላይ የቁርቁራ ቅጠል ምንድን ነው ብላችሁ ትጽፉልኛላችሁ። ጉግል ላይ ሲደር ፓውደር ብላችሁ ብትጽፉ፣ ኤስአይ ዲአር ሊቭስ ብላችሁ ወይ ሊቭ ፓውደር ብላችሁ ብትጽፉ ይመጣላችኋል። የትም ሀገር ላይ ብትሆኑ ማዘዝ ትችላላችሁ። አማዞን ላይም አለ በጣም በተለይ አረቦች ላይ በየሀገሮቻችን ለፀጉራችን የምናደርገው ትሪትመንት ይለያያል። ብዙ ጊዜ ተልባ ህንዶች በጣም የሚጠቀሙት በጣም ፀጉራቸው ውብና ማራኪ እንዲሁም ጤናማና ረዥም ፀጉር የሚሰጣቸው የተልባ ውህድ ሲሆን ብዙ ጊዜ በአረቦች ሀገር ላይ ደግሞ በጣም ብዙ ጊዜ ይሄ ተልባው ነው እንደዚህ እንደ ጀል ብድግ የሚለው በማሽን በደንብ መተዋለ። እሺ ቤተሰቦች፣ ስለ ጥቅሞ ልንገራችሁ ብዬ ነው። ብዙ ጊዜ ደግሞ አረብ ሀገሮች ላይ ምንድን ነው የሚስተዋለው፣ ሲደርን በደንብ ለጸጉራቸው ብዛትና ውበት፣ ጤናማነት እንዲሁም ርዝመት በጣም ሲጠቀሙበት ይስተዋላል። አንደኛ ጸጉራችን ደረቅ እንዳይሆን ፕሮቴክት ያደርግልናል። ሲቀጥል የጸጉራችን ዘለላው ጤናማ ሆኖ ወይም ሞይስቸራይዘር ወይም ሞይስቸር ሆኖ እንደ ሞይስቸራይዘርነት ለጸጉራችን ያገለግላል። ጸጉራችን ሞይስቸር ሆኖ ረዥም ጊዜ እንዲቀመጥ በደንብ ፕሮቴክት ያደርግልናል። በዛ ላይ የጸጉር መሰባበርና የጸጉር ድርቀትን በሚገባ ስለሚጠቅመን ወይም ስለሚከላከልልን እንደ ሰደር ብዙ ነገሮችን ሊተካልን የሚችል ነገር ለፀጉራችን የለም ብዬ አምናለሁ። ሶ የቁርቁራ ቅጠልን ወይም ሲደርን በደንብ መጠቀም አለባችሁ። ይህን በደንብ ትመቱት አላችሁ። ኔ እንደዚህ አርጋችሁ ቤተሰብ አርጋችሁ ክፍል ቤተሰቦች፣ እንግዲህ እንደዚህ በትልቁ ገልብጫዋለሁ። እንደዚህ ተበጥብጦ ሬዲ ይሆናል። ሶ ፀጉራችንን ስቀባ አሳያችኋለሁ። ቀጥታ ወደ መቀባት ቤተሰቦቼ፣ መጀመሪያ የምናደርገው ነገር ቢኖር ይሄንን ነው የምንለብሰው፣ ይሄኛውን ካለ ፌስታል ከፈለጋችሁ ቋሚ የሆነ ለዚህ ለጸጉራችሁ የምትጠቀሙበት ፌስታል ያስፈልጋችኋል። እንደምታዩት እንግዲህ ሙሉ ነው። ሰው ምንድ ነው የምናደርገው? ያ ሁሉንም ነው ማለት ቀባውም ብያችኋል። ይሄ ለአራት ሰው ይሆናል። ግን አሁን የእኔ ራሱ ፀጉሬ በጣም እየበዛ ስለሆነ ቤተሰቦቼ፣ የሚገርማችሁ ከባለፈው ማስክ በኋላ ራሱ ጸጉሬ እንግዲህ ይሄኛውን ሌላ ከለር አድረግላችኋለሁ፣ የጸጉሬ ርዝመት እንዲታያችሁ ለውጡን በደንብ እንድታዩት ስለምፈልግ ብዝት ብሏል። ጫፉ ዛላው በጣም በጣም በጣም ነው ለውጥ ያየሁበት። ሰው ምንድነው የምናረገው? ፀጉሬ እንዴት እንደሚያበራ ይታያል። በቃ በጣም ጤነኛ ሆኗል፣ ለስልሷል። ሰው ይኸው ፀጉሬ ልስላሴ። ስለዚህ ምንድነው የማደርገው? ስለዚህ እንደዚህ ገብሰነዋል። ቤተሰቦቼ እኔ በእጄ ነው የሚቀባው። እናንተ ጓንት ለብሳችሁ መጠቀምም የእናንተ መብት ነው። ከውድ ቤተሰቦቼ እንደዚህ እያደረግን እንቀበዋለን። ችግር የለውም ከሌላችሁ ግን ልብስ መድቡለት የማትፈልጉት። ቤተሰቦች እንደዚህ እያደረጋችሁ ስሩ። መራሱን በደንብ እርግጠኛ ሁኑ። እሺ ቤተሰብ ስሩ በደንብ መራሱን እርግጠኛ ሁኑ። እሺ ይሄ ውስጡ በደንብ ራስ እንዳለ እርግጦች። እንግዲህ አሁን በዚህም በዚህም ይሰማችኋላ፣ ድምፁ በደንብ ሸ ስኪል ውስጡ በደንብ መድረሱን ተልባ ስላለው ምዝልግልግ ይላል። እንደገና ቀሲል ስላለው ኩርፍርፍ የማለት ባህሪ ያለው፣ ወይም የቁርቁራ ቅጠሉ ማለት ነው። ቀሲል የምንለው የቁርቁራ ቅጠሉ ነው። በእንግሊዘኛ ምንድን ነው? ቀሲል ስትሉኝ ሲድር ብላችሁ ሲድር ፓውደር ብላችሁ ብትጽፉ ጎግል ላይ ታገኛላችሁ። አማዞን ላይም ዱባይ ከሆናችሁ የትም ቦታ አለ። ኢትዮጵያ ምንደዛው? ከዛ ውጭ የሆናችሁ ግን ቤተሰቦቼ፣ አማዞን ላይ ሲደር ፓውደር ብትሉ አለ። ቤተሰቦች እንግዲህ በደንብ በደንብ ቀብቼዋለሁ። ከቀባሁትን በኋላ ምንድነው የማደርገው? ፌስታል እናንተ ያላችሁን የትኛውንም አይነት ፌስታል ታስሩት እና ማክሲመም ከአርባ አምስት ደቂቃ እስከ ሁለት ሰዓት ተኩል እስከ 3 ሰዓት ድረስ ታቆይታላችሁ። ከሶስት ሰዓት በኋላ ሙልጭ አርጋችሁ ትታጠቡታላችሁ። ከታጠባችሁ በኋላ ምን እንደምትጠቀሙ መልሰብ። እንግዲህ ይሄንን ጥቁሩን ማድረጋችን አንድ ምን ይጠቅመናል? ልብሳችን ይኸው እዚህ ጋር ብቻ እንጂ በቃ ልብሴ ከውስጥ የለበስኩት ንጹሕ ነው ለሱ ነው የሚጠቅመን። ከዛ እንደዚህ ተጠራርጉና ፊታችሁን በኋላ የነካካችሁን እንደዚህ ታጸዳዱና፣ ሻሻችሁን እንደዚህ እንደዚ አስራለሁ። አሁን ቲሸርቴን እቀይርና ሶስት ሰዓት እቆያለሁ። ከሶስት ሰዓት በኋላ ሙልጭ አድርጌ እታጠበዋለሁ ማለት ነው። እንግዲህ ይኸው ቤተሰቦቼ ሙልጫ አድርጌ ታጥቤዋለሁ። ተልባው እንደገና ቀሲሉ እንግዲህ ቤተሰቦቼ እንደምታዩት ይኸው አብሹ ተልባው እንደገና የቁርቁራ ቅጠሉ እንግዲህ እንደምታዩት በጣም ፀጉሬ ሻይን ያደርጋል። በጣም ያበራል። በጣም ለስልሷል። ሰ አሳያችኋለሁ። ይችን እንግዲህ እንደዚህ ሰርቻታለሁኝ ቻት የትኛዋንም እንሰራታለን። ስትከፍሉ እንደዚህ አድርጋችሁ ግዴታ መስመሩን ምንም መጭነቅ አያስፈልግም። እንደዚህ አርገን ወደፊት እንከፍለዋለን፣ የኋላውን አስይዘን። በነገራችን ላይ ከፈለጋችሁ ጸጉራችሁ ወፍራም ከሆነ ብሉ ማጅክ መጠቀም ትችላላችሁ። ጸጉራችሁ ስስ ከሆነ ይሄኛውን የካሮት ኦይል መጠቀም ትችላላችሁ። ሰው እኔ ሁለቱንም ነው የምጠቀሙ። በነገራችን ላይ እኔ ጸጉሬ ልስልስ ያለ ነው ግን ሞር አሁን ደግሞ የምጠቀማቸው ነገሮች ሞር ለስላሳ እንዲሆን አድርጎታል። እንግዲህ የኋላው እንደዚህ አርጋችሁ ከታጠባችሁ በኋላ የፈለጋችሁትን ቅባት መቀባት ትችላላችሁ። ለምን ፀጉራችን እርጥ ብያለን ቅባት የምንቀባው ለምን እንደሆነ ታውቃላችሁ። ቀስ አርጋችሁ አበጥት መጀመሪያ፣ ከስር ከዛ ወደ ማለት ይህ እንግዲህ ፀጉር ብዛቱ ራሱ ይታያችኋለሁ ከኋላውን ከፈለጋችሁ ድታች ከፈለጋችሁ ለሁለት ከፍላችሁ ቁጥርጥር መስራት ትችላላችሁ። ይታያል ብዛቱ ራሱ እንዴት እንደሚያበራ እንዴት እንደሚያንፀባርቅ። ይኸው እንግዲህ እርዝመቱ ያው በፊትም የነበረ ነው። አሁን ደግሞ ሞር በእነዚህ ትሪትመንት ስናደርገው ፀጉሬ ላይ የመጀመሪያውን እንኳን ቤተሰብ የመጀመሪያውን አሁን ከጨረስን ሳምንት ነው የሆነን። አሁን ሁለተኛ ዙር ቻለንጃችን ነው። ግን በሚቅራችሁን ስሰሩ ቤተሰብ ፎጣ ነገር እንደዚህ አርጉ። ለምን ውሃውን ምጠጥ እንዲያደርግላችሁ አብይ እኔ ፀጉር እንግዲ እንግዲህ የፊቱ ብቻ ራሱ ማለት ነው። ውድ ቤተሰቦች ሁለተኛ የዙር ቻሌንጅ ጨርሰናል። ሶ እንደዚህ አርጋችሁ ንፋስ ይግባበት ተውት። ከዛ በኋላ በማግስቱ የፈለጋችሁትን አይነት የፀጉር ስታይል መጠቀም ትችላላችሁ። በጣም ወድነዋል። የጸጉር እድገት ሁለተኛ ቻሌንጃችን ነው። በደንብ ላይክ ሰብስራላችኋለሁ። በደንብ ሼር እና ላይክ አድርጉ። ይኸው ከአሁኑ እንዴት እንደለሰለሰ ዩቲስቲ እንዴት እንዳማረ ወዳችኋለሁ ላይክ እና ሼር